ሰላም ጤና ይስጥልኝ የተከበራችሁ ክብርና ክብራት እንደምን አምሽታችኋል እያልኩኝ የምሽቱን ሰዓት ዜና ይዤላችሁ ቀርቤያለሁ ሰላም ለምዶብኝ ነው ይቅርታ ከእስራኤል ጎን ነኝ ከኢራን ጎን ነኝ ሴጣን ይቁምብ የምን አባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆሙ ኢራንና እስራኤል ጦርነታችሁ ብታቆሙ ይሻላልሽ ኑሮ አታስወድዱብን አርፋችሁ ተቀመጡ የጠገባ ህያ ሲፈሳ አደረም ሁለታችሁም የጠገባቸው አገሮች ናችሁ። ረፍ ሰላም በመላዋል የምትገኙ ውድ የኢትዮ ቤተሰቦች እንደምናችሁ። ትኩስ ነገር እንግዲህ ከዚህም ከዚያም ለእናንተ የሚቻል ብዬ አሰብኳቸውን ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። ከእናንተ እንግዲህ የሚጠበቀው እንደተለመዶችን ነገር ዘና ፈታ ብላችሁ አይታችሁ የራሳችሁን ኮሜንት መስጠት ከወደዳችኋት ላይክ ማድረግ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ እያልኩኝ ቀጥታ ወደ ፕሮግራማችን እንገባላችኋለሁ ማለት ነው። እንግዲህ እንደ አጀማመሪ እንዳያችሁት እንግዲህ ዛሬ ስለ ኢራንና እስራኤል ነው። እንግዲህ በጣም እንግዲህ ትልቅ መወያያ የሆነ ነገር ስለሆነ በጣም ብዙ አይነት ሚዲያዎች እንግዲህ ይህን ነገር እያስተላለፉትና እያስተጋቡትና እንደ ወገንና ምንድን ነው ቡድን አይነት ነገር ይዘውት ስላለ። ይሄ ነገር እንዴት ነው በትክክል ነገር ነው ወይ የሚለውን ነገር እንግዲህ ሰብሰብ አድርጌ ከተለያዩ ቦታዎች ያሉትን ነገሮች ይዤላችሁ ቀርብ ያሉ ማለት ነው። እናንተ ይችን ነገር አይታችሁ የራሳችሁን ኮሜንት ስጡባት። ለምን ይሄ ነገር እንዴት ነው፣ በሀገራችን ብዙ ነገሮች እያሉ በብዙ መያየት ነገር ስንችል፣ ነገር ግን በዚህ አይነት ነገር ተወጥረናል። ሀገራችን ላይ እንግዲህ እንደምታውቁት በተለይ በዚህ አይነት ጉዳይ ላይ ሲመጣ ለህብረተሰቡ የሚቸግረው ምንድነው? ነዳጅ፣ እንደዚህ እንደዚህ አንዳንድ የንግድ ነገሮችን በማስወደድ ሰዎች ይጠቀሙባቸዋል ማለት ነው። እችን አጋጣሚ በመጠቀም ማለት ነው። እና ከእንደነዚህ አይነት ነገሮች እንድንርቅ እስቲ ምንድነው የእናንተ ሀሳባችሁ የሚለውን ነገር ለመመልከት እችን ነገር አቅርቤላችኋለሁ ማለት ነው። ዘና ፈታ ብላችሁ አይታችሁ የራሳችሁን ኮሜንት ስጡ እያልኩኝ ቀጥታ ወደ ፕሮግራሙ ልግባ። መልካም ጊዜ ይሆንላችሁ።

እንደ መንፈሳዊነት በማክበር ቀጠሮ ቸልተኞች ሆነን ወደ ኋላ እንዳንቀር በሁላችንም ዘንድ ቀጠሮ ይከበር። በእንዲህ ያለ ቀናት በእንዲህ ያለም ሰዓት እመጣለሁ ብሎ

ውዴቱ ቤተሰቦች እስቲ ወደ ዋናው ፕሮግራማችን ከመግባታችን በፊት አንድ ነገር ልንገራችሁ ነው። አንዲት የሆነች ቆንጆ ነገር እንግዲህ ዩቲውብ ላይ በብዛት እንደዚህ ዘና ፈታ ብላችሁ ስራ እየሰራችሁ አውዲዮ ነገር ማዳመጥ የምትወዱ ካላችሁ እንዲሁም በስራ ላይ እንግዲህ ወደ ፖድካስትም ገባ እያላችሁ ማየት የምትፈልጉ ከሆነ አንዲት የሆነች እንግዲህ ዩቲውብ ከፍተናል ማለት ነው። ከደራሲው ይባላል እችን እንግዲህ ቤት ሞቅ ሞቅ የምትታደርጉልኝ እየጠየኩኝ በአሁኑ ሰዓት እችን መጽሐፍ የደረሰው ደራሲ መልክ ትእዛዙ እየተረካት ይገኛልና ወደፊት በዚሁ በዩቲዩብ ዘወትር ሐሙስ ሐሙስ በኢትዮጵያ አቆጣጠር ሰባት ሰዓት ላይ የተለያዩ አጫጭር የሆኑ መጽሐፍቶችን እናቀርባለን። በአሁኑ ግን ይህንን መጽሐፍ በተለያየ ክፍል እንግዲህ ከፋፍለ ነው ለሰዎች እንደማያሰለች በሚያደርግ በ30 ደቂቃ ውስጥ የሚያልቅ ትረካዎች እያደረግ ነው ያለ ነው እና ያንን ነገር እንድትከታተሉ እና እንግዲህ ቤቱን ሞላ ሞላ እንድታረጉ ሀሳባችሁም ደግሞ እንድትገልጹልኝ እያልኩኝ በትህትና ጠይቃለሁ ማለት ነው። በእርግጠኝነት ያው እንግዲህ አረብ ሀገር ያሉ ሰዎች በተለይ ይህችን አለምነሽ የምትለዋን ነገር በደንብ እያነበቡ ስለሆነ አሁን ደግሞ የበለጠ እንግዲህ የማንበብ ጊዜ ለሌለው ህብረተሰብ ደግሞ በአውዲዮ ስለተዘጋጀ ይህችን ነገር እንግዲህ እንድትከታተሉ እየጠየኩኝ ያው እንግዲህ እንደተለመደው ቤት መቼም ትንሽ ሞቅ ሞቅ ማለት አለበት በደንብ ታዋቂነት እስኪደርስ ማለት ነው እና እየሄዳችሁ ያችን ቤት እያያ ያላችሁ ሼር እና ኮሜንት እንድታደርጉልኝ እያልኩ ይጠይቃለሁ። መልካም ጊዜ ሆንላችሁ እያልኩኝ ቀጥታ ወደ ፕሮግራሙ ልግብ። ዛሬ ልክ እንደ ወትሮ በጠዋት ተነስቶና ማለት ነው፣ ነገር ነገር ነገር ነገር ነገር ነገር ሲለኝ ማለት ነው። እጄ ላይ ያሉት አንዳንድ ስልኮች ነበር፣ ደዋወልኩና ብፈልግ ብፈልግ ነገር፣ ሰው ሁላ ፍቅር ሰላም ላይ ነው ያለው እንዴ! ስለዚህ አይ ሴር ላይፍ ኢዝ ሾርት ነገር አምሮ የለም፣ ነገር ይቀራል። ይሄ እናንተ ጋር መጣሁ። አሁን የምፈልገው እጃችሁ ላይ ያለ ትኩስ ጸብ ካለ ካልሞላችሁ አስገቡኝ። ይሄ የከረመ ያረጀ ምናምን አልፈልግም፣ ቲታነስ ያስይዘኛል። ትኩስ ጸብ ያላችሁ ሰዎች ካላችሁ ካልሞላችሁ አስገቡኝ። ቲንክ ዩ። ሙሉ ኢትዮጵያውያን ጉዳችንን ስሙ። ኢትዮጵያ የጦርነት ዜና ከሚወዱ ህዝቦች መካከል ከአፍሪካ አንደኛ ከዓለም ደግሞ ዘጠነኛ ደረጃ ይዘናል። አሜሪካ ደግሞ ከዓለም በአንደኛ ደረጃ ላይ ተቀምጣለች። ታዲያ ቀደም ብዬ እንደነገርኳችሁ ሀገራችን ኢትዮጵያ ከአፍሪካ አንደኛ ስትሆን፣ ከዓለም ዘጠነኛ ደረጃ ላይ ተቀምጣለች። ይህ መረጃ ምን ያስተምረናል? ስንቶቻችሁ ስታምኑበታላችሁ? እናንተ እንናገራለን፣ አንፈርድም። ጉድ ጉድ ጉድ። ህዝብ የኛ ህዝብ እኮ ኢንተርናሽናል ኮሚኒቲ አታርኩ ኢንተርናሽናል። አሁን የት ሄዱ ማናት? ድል ለማኑ፣ ስሟ ለኢራን ድል ለማን ነው ለእስራኤል ይላሉ። እኛ ምን አገባን እንዲ? እኔ ምን አገባኝ ስለነሱ። እኔ የሚያሳስበኝ በእነሱ ምክንያት እኛ ለሚመጣብን ጦስ፣ ለምሳሌ ይሄ ቆሎ የምገዛበት ዋጋ ይጨምራል። አሁን በሚቀጥለው እንደዚህ ሲዋጉ፣ ምክንያቱም በትራንስፖርት ነው የሚመጣው። ነዳጅ ከነሱ ነው የሚመጣው። ነዳጅ ዋጋ ሲጨምር እኔ ቆሎ ላይ ጭማሪ ሊመጣብኝ ነው። ቋንጣው ላይም እንደዛው፣ እያንዳንዱ እቃ ላይ እዳ ሊመጣብን ነው። ለእሱ ነው መጸለይ ያለብን፣ እንጂ ድል ለምን ጥርቅሴ ድል ለምን ጥርቅሴ ምን አገባንኛ። እስከ መፈጠራችን እንኳ አያውቁንም እነሱ አያውቁንም። እነሱ የተጣሉበት የራሳቸው ችግር አለ። መድኃን ያለንበት ማላቸው ጣልቃ ይግባና ንጹሐን አይለቅ ምስኪኑ አይለቅ ሰላም ይፍጠሩልን። እናንተ የኛዎቹ ግን የራሳችን ስንት ችግር እያለብን ገብታችሁ ድል ለምን ጥርቅሴ ድል ለምን ጥርቅሴ ምን ጥርቅስቅስ ብላችሁ ቁሩና እንዴ! አሁን የሚያሳስበኝ ቆሎ ዋጋ ሊጨምር ነው። የነዳጅ ዋጋ ከጨመረው ቆሎ የሚመጣው በእግሩ አይደለም በትራንስፖርት ነው። እዛ ትራንስፖርት ላይ ብር ሲጨምር ቆሎ ላይ ዋጋ ይጨምራል። ቋንጣ ላይ ወይ ጉዴ! ኧረ መድኃኔዓለም ሰላሙን አምጣልን ነው ከባድ ነው። እንደ ተመለከታችሁት ያው እንግዲህ በእውነት በጣም የሚገርም ነገር ነው። ጸጥ ሲል ጸጥ ማለቱ ሰው ሁሉ ይፈራዋል። ስለዚህ ወሬ ይፈልጋል ማለት ነው። ልጅቷ እንዳለችው ማለት ነው። ከዛ ደግሞ ደግሞ እንግዲህ ያው እንግዲህ የሚጠፋ ነገር እንግዲህ አንዲት ነገር አትጠፋም። ወሬ አንዷ ደግሞ ስትመጣ ማሟሟቅ የተለመደ ነው ማለት ነው በሀገራችን። ቢጠፋ ደግሞ ወዴት ተኬደ ማለት ነው? ወደ ውጭ ተኬደ ማለት ነው። እና በአፍሪካ አንደኛ የሆነ እንግዲህ የጦር ሱስ ያለብን ሰዎች ነን፣ እንግዲህ በመስማትም፣ በወሬም፣ በምንም በምንም ስለሆነ እንግዲህ ለዚህን ያህል ደረጃ በቅተናል ማለት ነው። በጣም የሚያሳዝን ነው በእውነት፣ በጣም የሚገርም ነው። እና እንግዲህ እችን ነገር እንዴት ትላላችሁ? ምን አይነት ሀሳብ ነው ያላችሁ የሚለውን ነገር ለእናንተ ልተውና እስቲ በዚህ በእስራኤል እና እንግዲህ በኢራን ያለውን ነገር ደግሞ እስቲ ትንሽ ትንሽ እንስማው። ትንሿ እስራኤል አሁንም በአረብ ሀገራት ላይ ጫንቋ ማሳረፍ ቀጥላለች። በዚህም ትናንት ምሽት በኢራን ላይ በኒውክሌር ማብሪያ ጣቢያዎችና እንዲሁም በጦር ቀጠናዎች ላይ ትልቅ የሚባል እርምጃ ወስዳለች።

እስራኤል ሀገር በኢራን ከተማ እየደበደበች ትገኛለች። የማትበገር ሀገራችን ኢራኖችም አላህ አክብር አውጣ ነባክህ አድዋ አፍሳብን አድዋ ኩሳብን እያሉ ይገኛሉ። ኢራንና እስራኤል ጦርነታችሁ ብታቆሙ ይሻላልሽ። ኑሮ አታስወድዱብን፣ አርፋችሁ ተቀመጡ። የጠገባ አህያ ሲፈሳ አደረ አይደል? ሁለታችሁም የጠገባችሁ ሀገሮች ናችሁ። ረፍ ኑሮ አታስወግድም። ቤንዚን አንድ ሺህ ብር አታስገቡም። በግር አታስዱ። በግር ድሮ ሄድን ይበቃል። ስለዚህ ስርዓት ያዙ። አይ የምትሉ ከሆነ ለሁለታችሁ ይበቃችኋል። ሚሳይል ስላለ አላምን የምትሉ ከሆነ ደግሞ ሰይጣን መሆኔ ላሳያችሁ። ለምዶብኝ ነው ይቅርታ። ከእስራኤል ጎን ነኝ ከኢራን ጎን ነኝ። ሴጣን ይቆምብ። የምን አባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆመው። ኢራን ይኑ አንድ ሊትር ነዳ ስንት እንደሆነ ታውቃል? 17 ሳንቲም። ኢትዮጵያ ላይ እንቁላል ስንት ነው? think about it ይኑ 10 ሚሊዮን ማትሞላ እስራኤል ጂዲፒዋ ስንት እንደሆነ ከአንድ ትሪሊየን በላይ ነው። እኛ ኢትዮጵያውያን ግን አምስት ቢሊዮን ማይሞላውን የአባይ ግድብን ለመገደብ አስራ አራት አመት ፈጅቶብናል። ማለቁንም ፈጣሪ ይወቀው። ምድረ ነቅሎ ሯጭ የቅቢ አንጣሪ ልጅ የምናባ እስራኤልና ኢራኖችን ሄደ ኢትዮጵያ ብትላቸው ካርታውን ብታሳያቸው ይሄ በአዳም ልኮ ነው የምናባ ኢትዮጵያ ነው የሚሉ እስራኤል ሄደ ኢትዮጵያ ብትለው አዱን ግብሽት ጌራ አልሄድ ነው የሚል ገብቶሃል የሚጣሉት በቴክኖሎጂ ነው የሚጣሉት የተጣሉት ያሉት በቴክኖሎጂ ነው እኛ የምንጣለው ምንድን ነው በግጦሽ መሬት ጫካድ መልክ ስትጸዳደ ኖርክ። ከእስራኤል ጎን ነኝ ከኢራን ዩ ኖ እስት አንቲ ነው መጀመሪያ ተመቹቶኛል። በሁለቱ ጦርነት ውስጥ መቶ ሰው አልሞተም። በጦርነቱ ማለት መቶ ሰው አልሞተም። እኛ በትግራይ ጦርነት አስራ አምስት ቀን ባልሞላ ውስጥ ከአንድ ሚሊዮን ሕዝብ በላይ ገለነ። ምድር አሽቃባጭ። ከእስራኤል ጎን ነኝ ከኢራን ጎን ነኝ መጀመር፣ አንተ ቁም፣ በሁለት እግር ቁም እስቲ መጀመር ቁምና አሳየኝ አቡን እኮ ኢትዮጵያ አይደለም። ከእስራኤል ጎን ነኝ ከኢራን ጎን ነኝ ቴንክ ዩ ለማለት ነው። ብራዘር እኛን እንደዚህ ልክ ልካችንን የሚነግረን ጥርግርግ የሚያደርገን ሰው ሲያጋጥመኝ እንዴት ደስ እንደሚለኝ። በጣም ትክክል። ምክንያቱም በጣም በጣም አስመሳይ ሰዎች ስለሆነ በጣም አሽቃባጭ ህዝቦች ስለሆነ ሰው እንዴት ከጦርነት ሱስ ይዘዋል? እንዴት ሰው ከጥፋቱ እንዴት ከድክመቱ እንዴት ከሞቱ ሰው አይማርም። ሰው ጦርነትን እንደ ዓለም ዋንጫ በጉጉት ይጠብቃል። በጣም የሚገርም ነው። እኛ ኢትዮጵያኖች እኮ ጦርነትን በጉጉት ነው እኮ የምንጠብቀው። እኛ እንኳን መዋጋት ካልቻልን፣ ሌላ ሀገሮች እርስ በእርሳቸው ሲዋጉ ልክ እንደ ዓለም ዋንጫ ድጋፍ እናደርጋለን። እኔ እንትና ነኝ እኔ እንትና ነኝ። ከእንትና ጎን ነው የምቆመው ከእንትና ጎን ነው የምቆመው ጦርነት። ከራሳችን እንኳን አንማርም እንዴ! ሰው እንዴት በጦርነት ይዝናናል? ምኑ ነው የሚያዝናናው? ከዚህ በፊት ከራሻ እና ዩክሬን ሲጣሉ እኔ ከዩክሬን ጎን ነኝ እኔ ከራሻ ጎን ነኝ እያለ ዩክሬኖችም፣ ራሻኖችም ዞሮ አይቶን የማያውቁ ሀገሮችን ቆመ ይደግፋል። አሁን ደግሞ በእስራኤል እና በኢራን መካከል ተዋጅ ነው ይደግፋል ። ሰው እንዴት ጦርነትን ይደግፋል? ሌሎች ሀገሮች የራሳቸው ሀገር ቀጥታ ጦርነቱ ላይ እስካልተሳተፈ ድረስ አይመለከታቸውም። ኑሯቸው ነው የሚኖሩት። ዜጋው፣ ፖለቲከኞቹ ለፖለቲካ ትርፋቸው የሚያደርጉትን አሜሪካም ሆነ ኤሮፕም ሆነ ማንም የሚያደርገውን ያደርጋል። ነዋሪው ግን አልፎ ኑሮን ይኖራል። አይመለከተውም፣ ቢችል እንዲሁም ጦርነትን አይፈልግም። አያስፈልግም እያለ ነው የሚናገረው። ከዛ በተረፈ ግን የእንትና ነኝ የእንትና ነኝ የሚባል ነገር የለም። እኛ ግን ሳናስበው ከጦርነት ሱስ ያዘን እኛ ኢትዮጵያኖች፣ እኛ ጋር ራሱ ያለው አልበቃ ብሎን በሰው ሀገር ጦርነት እንደግፋለን። እንደ አፍሪካ ዋንጫና እንደ ዓለም ዋንጫ እኔ እንትና ነኝ እኔ እንትና ነኝ እየተባባለ ማለት ነው። ምን አይነት መርገምና ምን አይነት ሱስ ነው የገባብን? እኛ በእልቂት ሰው አንድ ሚሊዮን ምናምን ሕዝብ ጨርሶ ጦርነት አስከፊ ነው ብሎ እንኳን አይጸልም። እንደ ክርስቲያን ሀገር በጣም የሚያሳዝኑ እዛ ላይ ጭራሽ ተዋድነው ይደግፋል። ስናሽቃብጥ ልክ የለንም እኮ። ሰሞኑን የሆነ ሙቪ ተለቋል ኔትፍሊክስ ላይ በጣም የሚያሳዝን ብሎ አበሻ ሁሉ እየተቀባበለው ነው። ይህንን ያላየማ እኔ ይህንን ካላያችሁ እንዳታናግሩኝ፣ ይህንን ካላያችሁ ሞታችኋል ማለት ነው፣ አልቃችኋል ማለት ነው እያለ በየሶሻል ሚዲያው ላይ ያንን ሙቪ ታግ ያደርጋሉ ማለት ነው። አሁን ያ ሙቪ ምንድነው ለኛ ላበሻ የሚያስለቅሰን? እንዴት ሊያስለቅስ ይችላል? ይሄ እኮ ማለት ኑሯችን እኮ ነው። አሁንም እየኖርነው ነው። ያለፈ ታሪክ አይደለም። እናቶቻችን እስካሁን ድረስ እየኖሩት ያለው እኮ ነው። እሷ ያንስ እዛ ሙቪ ላይ በመኪና እየሄደች ሆናል እየተንቀሳቀሰች ሆናል። የእኛ እናቶቻችን እኮ ባለቀ ሲሊፐር በባዶ እግራቸው እየሄዱ እኮ ነው እኛን ያሳደጉት። አሁንም በዛ አይነት ላይፍ ስታይል ውስጥ ነው ያለነው እኛ ኢትዮጵያኖች ምን ያለፈ የድሮ ታሪክ አርገ የሰሙ ቪያ ታለቅሳለህ? የራስ ኑሮ፣ የራስሽ ኑሮ፣ የኛ ኑሮ አይደል እንዴ? በማያገባን ገብተን ስናሽቃብጥ ልክ የለም። ልክ ነው ማለት በማይመለከተን ጉዳይ ቢዚ የምንሆን ነው ህዝቦች። ሰው አሁን ከእስራኤልና ከኢራን ጎን ነኝ እያለ ይቧደናል። ጦርነት እራሱ ህዝቡን ፍጅት አድርጎ ጨርሶለት፣ ከራሳችን እንኳን አንማርም፣ ከራሳችን እልቂት አንማርም የራሳችንን ጨርሸን የሰው ሀገር ሄደን ደግፈን በሶሻል ሚዲያ ላይ እንባጥሳለን። አረ ፈጣሪ ምሕረት ያድርግልን። አሜን አሜን። በእውነት በጣም ነው የሚገርመው። እንግዲህ በተለያየ የሃይማኖት ተቋማት ውስጥ በእርግጠኝነት እኔ እንግዲህ በኦርቶዶክሱ እስከማውቀው ድረስ ከጸሎቱ መሀል አንዱ ምንድን ነው በዓለማችን ላይ ሰላምን ይስጥ ምሕረትን ያድርግልን እያል እንግዲህ ቆመን ጸልየን ከዛ በኋላ ደግሞ ወጥተን እንደምታዩት ደግሞ ሌሎች አይነት ነገሮችን እንግዲህ እናስባለን ማለት ነው። እና እንደ ቡድን እንደ የሰው ህይወት የሚያልቅበት ነገር ሳይሆን መስሎት የሚታየው አብዛኛው ህብረተሰብ የሆነ አትክልት ቦታ ሄደን የፈለግነውን ነገር ቆፍለውን ወደ አንድ ቦታ የማንፈልገውን ወደ አንድ ቦታ እንደምንንጠለው አይነት ተራ የሆነ ነገር ነው አድርገው የሚያስቡት ብዙ ሰዎች እዚህ ያለም ነገር እና ሚዲያው በጣም በሚገርም ሁኔታ ተቧድኖ ያው፣ በቃ የተበጣበጠ ነው እና እሰይ እዚህ ቦታ ላይ ላለቀው ነገር እሰይ እዛ ቦታ ላለቀ እሰይ ይባላል እና ያው እንግዲህ እንደተናገሩት እንደሰማችሁ እንግዲህ በጣም በሚያሳዝን ሁኔታ ሀገራችን ውስጥ እራሱ ብዙ እልቂት እያለ እያወቅን ስለ ሀገራችን ሰላምና እንግዲህ ፍቅር ወይም አንድነት መጸለይ ሲገባን ወይም ባለን ችግር እንኳን ያለንን ነገር እንግዲህ ማስተካከል ሲገባን ተነስተን ወደ ሌላው ዓለም ሄደን ሌላ ነገር እያደረግ ነው እና በዚህ አይነት ነገር ላይ ያለ ነገር ትክክል መስሎ ስላልታየን ይሄን ነገር ያቀርብኩላችሁ። እስቲ ደግሞ ሌሎች ምን ይላሉ እስቲ እናዳምጥ። ሰሞኑን ደግሞ ከኢራን ጎን ቆማለሁ ከእስራኤል ጎን ቆማለሁ የምትሉ ሰዎች መጀመሪያ ከጎናችሁ እየገፋችሁ ያለውን ችግር ታግላችሁ ብጥሉት አይሻልም? እንደ ሐሳብ ከነ ችግራችሁ ከምትሰለፉላቸው በአንድ ቀን ከጃኒ ወደ ኢራኒ እኔ ጓውንስ ጭራሽ ትተነትኑልኛላችሁ ስለ ጦርነቱ። እንደው ግን ኢትዮጵያውያን በየትኛው ዘርፍ ነው እውቀት የሌላችሁ? በየትኛው ዘርፍ ነው በቃ እናቃለን ማትሉት? ትናንት ጃኒ እያላችኋል ነበር፣ ዛሬ ኢራኒ ላይ በአንድ ልቀር የተለመደ ነው። ኧረ ተው ኧረ ተው ማጣት ጭራሽ ወገን ይዛችሁ ና ተመዳድባችሁልኛል። አረ ተው። እንደው እንደው እንደው በግ ነፈርኩ። ዛሬ እንደምን ሆናችሁ ነው ግን? ተረጋጉ፣ ትንሽ ትንሽ ተረጋጉ። ይለፍ ይለፍ ሲለፍ ምን ይደረግ። አንዱ ጀዝባ ደግሞ ምን ይላል እስራኤል እና ኢራን እየተዋጉ ነው፣ ኢትዮጵያ ከማጎን ነው የምትሆነው። ለአንተ ራሱ ከችግር ጎኑ ነው አንተ መጀመሪያ። ማለት ነው ያማል እንዴ! በሰላም ቁጭ ያልነው ሊያነካካን ነው እንዴ? አንተ ጅራፍ ሲጮህ የሚደነብር ሰውዬ፣ ከማጎን ነው የምንሆነው ምናምን ብለህ ታወራለህ። እንደ ገና ነው እነሱ እኮ በጥጋው ነው ብራዘር፣ የሚዋጉት የማን ሀብቱ ይበልጣል፣ የኔ ነው ይበልጦ፣ የአንተ ነው ይበልጦ የተባባሉ ማለት ነው። ከመሬት ተነስተህ ከማጎን ነው። ምን ነው ምን አንተ ትላለህ? የእነሱ እኮ በአንድ የሚተኩሱት ማለት ነው የኛን የአመት ባጀት እኮ ነው። ሁለቴ ደግሞ ሲተኩሱ አስበው አንተ ትረሳለህ ማለት በግድ ነው። ያልገባኝ ነገር ቢኖር ከማጎን ነው ከችግር ጎን ነው። አንተ ብዙ ችግር አለብህ ገና ያልከፈልኩህ ወደ ሰባ ሺህ ብር አለብህ የተባለ ከማጎን ነው መሆኖ ምን ይላል። በጣም ነው የሚገርመው። እንግዲህ እንደሰማችሁትን በእውነት ብዙዎች ብዙ አይነት አስተያየት እየሰጡ ነው። እና በጣም ትክክል ነው። መቼም በዚህ ሰዓት የእኛ ባጀት የትናየት ዝቅ ያለች እና ብዙ አይነት እዳ ያለብን ሰዎች እየሆንን እንደገና ደግሞ የሆነ ነገሮች እንግዲህ እየተናገርን ሌላውንም ህብረተሰብ እያስከፋን እንዳለ በደንብ በእርግጠኝነት የሚታይ ነገር ነው እና ለምን እንደሆነ እኔ እንጃ። ትልልቅ ሚዲያዎች በአጠቃላይ እንግዲህ ቁጭ ብለው ሰሞኑን ሚዲያው በሙሉ በዚህ አይነት ጉዳይ ላይ ነው እንግዲህ እየተሯሯጠ ያለው። ኢራን እንደዚህ ተኮሰች፣ እስራኤል እንደዚህ ያደረገ፣ ያኛው እንደዚህ ያደረገ። እውነት ይሄ ነገር ለእኛ ጠቃሚ ነው ወይ የሚለውን ነገር እንግዲህ ለእናንተ ተዋዋሉ ማለት ነው። በባለሙያዎች ምን ይባላል ይሄ፣ ሌላ ውስጥ ደግሞ ምን እያለ ነው የሚለውን ነገር እንግዲህ እስቲ ትንሽ ነገር ጠብ አርጌ ደግሞ ወደሚቀጥለው እንሄዳለን ማለት ነው። የኢራን እና የእስራኤል ጦርነት አገባና ላይ አገባን የሚባለው ክርክር ራሳቸው መተባበሩ ነው። ከዚህ መማር ያለባቸው እንደዚህ ኢምፖርታንት ነገሮች፣ የመጀመሪያው ሁለቱን አገራቶች ድጋፍ የምትሰጡ ኢትዮጵያን ካላችሁ ማለት እስራኤልን ቅድስት አገር አያታችሁ ሼሪያ ሕግ ስለምትከተል ወቀና እንደኛ ሙስሊም ስለሆነ ሰው ሸሪዓ ሕግ ስለምትከተል ኢራን ነው የምትደግፉ። ኢራን ማሸነፍ አለባት። ኢራንና እስራኤል እየገቡበት ያለበት ጦርነት ለመፍረድ አይደለም ለማድረግ ነው። ጦርነት ለመግባት ማናቸው ሕጋዊ መሰረት አላቸው? ጦርነቱ እስከገቡ በኋላ ደግሞ ማናቸው የጦርነት ህግን ባማከለ መልኩ ጦርነቱን እያካሄዱ ያሉን ብላችሁ ካያችሁ በኋላ ትፈርዳላችሁ። እንትን አሮንግናት እንትን አሮንግኖ ብላችሁ ትናገራላችሁ እንጂ በዘፈቀደ እናንተ ኢሞሽናል የተነሳስታችሁ ማለት ስለምትወዳት ወይ አታችመንት ስላላችሁ እንትና ማሸነፋላት እንትና ማሸነፋላት፣ ኳስ ጨዋታ አይደለም ወይንም ደግሞ ቤቲንግ የምታስይሱበት ነገር ስላልሆነ አንጀታችሁ ሮሶላችሁ ከእኔ ጠላቴ ናት ብላችሁ ፈረጃችሁ፣ ድጋፍና ተቃውሞ የምታደርጉት ምን ላይ መሰረት አድርጋችሁ ነው የምትበሉ? ትክክለኛ መልስ አትሰጡም። እስራኤልና ኢራን ከ1979 ዓ አህያን ያሉ ወዳጆች ነበሩ። ለነ ኢራቅ አልበጁም። በጣም የሚዋደዱ ነዳጅ መሰጣጣት ባሉት መሳሪያ መሰጣጣት ባሉት እስራኤል የኢራንን ሴክሬት ፖሊሶች ስታሰለጥን ነበር። በጣም የሚዋደዱ በቃ አርቦዎች የነበረው አገሮች ናቸው። አሁን እየተባሉ እናንተ እንደዚህ አይነት የሆኑ አገራቶችን እዚህ ቁጭ ብላችሁ ስትፈርጁ ነው ወይ ደግሞ በአለም አቀፍ ደረጃ ዝም ብላችሁ ኢትዮጵያ ነው እንትና ጠላት እንትና ወዳጅ ስትሉ መሰረት የምታደርጉት ምን ነው? ቋሚ ወዳጅ የለም ቋሚ ጠላትም የለም የሚባሉ ቆንጆ ማሳያ እነዚህ ናቸው። ጦርነት የትኛውም አገራችን በሀገራችን እኛ ኢትዮጵያ ስናካሄድ የሚሆን ሌላ ሀገራችን ሲያካሄዱ ሆን መመዘኛዎቹ ኢዚት ጀስት ሎ አንድ ሀገር ይህንን ጦርነት ለመክፈት መሰረታዊ ህግ ጀስት የሆነ ኮዝ አላት ወይ? ህጋዊ የሆነ መነሻ መሰረት አላት ወይ? ሰልፍ ዲፌንስ ነው ወይ ወይንስ ደግሞ ሂድ አታክ እያደረገች ነው? ስለዚህ ኢራን እየወሰደች ያለችው እርምጃ ራሷን ፕሮቴክት ለማድረግ ሰልፍ ዲፌንስ ነው ብላችሁ አይታችሁ መርመራችሁ ከሆነ ኦኬ። ስለዚህ ኢራን እየወሰደች ያለችው ነገር ትክክል ነው ትላላችሁ። እስራኤልም ከሆነ ደግሞ ያደረገችው እስራኤል እንደዛ ነው እያደረገች ብላችሁ ታስባላችሁ እንጂ በሰፈከደ ከመተነስታችሁ ከእናንተ ገባላችሁ አተምጭ አታችሁት በሃይማኖት በበሌላ በሌላ ነገር አያይዛችሁ መፈረጅ ትክክል አይደለም። ሺን ሺን ጥሩ ብሎታል። ስለ ኢራንና ስለ እስራኤል ዝም ብለሃል፣ ምንም አላልክም። ባንድ ወገን ኢራን አዘነበች ባለስቲክ ሚሳኤል፣ በሌላኛው ወገን አከሸፈቻቸው ሁሉንም እስራኤል የሚል ብሽሽቆሽ ይሰማል ባገሩ ጽምት እየፈለገ ህዝብ የገራገሩ ከአፍ ላይ ቢያከርሙት የዓለም ፖለቲካ መራራ ጠጠር ነው፣ ቀሎ አይላመጥም ልክ እንደ ማስቲካ። በዳይ ተበዳዩን ፈጣሪ ያውቀዋል፣ ቢዘገይም እንጂ ሁሉም የዘራውን አንድ ቀን ያጭደዋል። እኛ ግን እንደ ህዝብ በዚህ ጥልፍልፎች የሚበጀን ነገር ብሎ መጸለይ ነው። ሰላም ይሁን ዓለም፣ ሰላም ይሁን ሀገር። እንዲህ ነው ሰይጣን ዘምናሃል። እንዲህ ከጊዜ ጋር መሄድ ግድ ነው አንዳንዴ የቲክቶክ፣ የፌስቡክ አካውንት የለም። ያስቀናሃል ቦታው። ኃጢአት አለ የትም፣ ተንኮል አለ የትም። ወይስ ሰው ላክብን መልእክት የሚያደርሱ ስራቸው ያንተ ነው ስጋ እየለበሱ እንግዲህ ለባለሙያውም እንደገና ደግሞ ለገጣሚዎቹም በጣም እናመሰግናለን። በጣም ጥሩ የሆነ ሀሳብ ነው የሰጡን ማለት ነው። ለማንኛውም እንግዲህ ውዴቱ ቤተሰቦች ከዚህም ከዛም የሰበሰብኩላችሁ ለእናንተ የመቻል ብዬ ያሰብኩት ፕሮግራም ይሄን ይመስላል ማለት ነው። እናንተ እንግዲህ የራሳችሁን ሆነ አስተያየት ስጡበት ማለት ነው። ይሄ ነገር እንዲህ ዝም ብሎ ችላ የሚባል ነገር መስሎ ስላልታይ ነው ያቀረብኩት። በሀገር በተለያዩ አይነት ሀገሮች ላይ በሚፈጠረው ችግር እኛ እንደ ኳስ ጨዋታ ወይም እንደሌላ ነገር ችላ ብለን እንደዚህ ዝም ብለን እየተዝናናንበት የምናቀርበው ነገር ሳይሆን በስነ ስርዓቱ ይሄ እየተጸለየ፣ እንደገና ደግሞ እነሱም የራሳቸውን አቋም እስኪይዙ ድረስ በዝምታ የምንመለከተው ነገር መሆን ስላለበት በሚል ያቀረብኩላችሁ ማለት ነው። የራሳችሁን አስተያየት ስጡ እያልኩኝ ልሰናበታችሁ። ላይክ ማድረጓን አትርሷት። እች ቤት ትንሽ ቀዝቀዝ እያለች ነው ሰብስክራብ አድርጎ አዲስ የሆናችሁ በተረፈ እንግዲህ በሚቀጥለው እስከምንገናኝ ድረስ ደናሁን እያልኩኝ እንደተለመደችው አንድ ነገር እንግዲህ ያቀርብላችኋለሁ። መልካም ጊዜ ይሆንላችሁ። እኔ ከአንዳንዶቻችሁ አይምሮ፣ ከአንዳንዶቻችሁ የአይምሮ ብስለት ማለት ነው። ጠየቺ ጣናነሽ መርከብ ፈጣነች። እናንተ ንቃተ ህሊና ጋር ከመድረሳችሁ በፊት ኮመንሴንስ ጋር ከመድረሳችሁ በፊት እቺ መርከብ ትደርሳለች። እዛ ምንድን ነው ቆይ እንደዚህ ማለት ኢ ኮመንሴሽኑ በእነሱ ጦርነት ምክንያት ኮ እኛ ሀገር የዘርና የሃይማኖት ጦርነት ኩ ሊነሳ ምንም አልቀረቡም። እነሱ ሲጠፋፉ ውለው ይደሩ። ምንድን ነው እዚህ እዚ የሚያባላን የከሌ እንደዚህ የከሌ እንደዚህ የምትባባሉት እንዴት ብታስቡት ነው? እርምጃ መውሰድ አንድ ነገር ራስም ከደገፍ ደግፍ፣ በቃ ችግር የለውም። ሄደ መዋጋት ይችላለ መብት ነው ግን የሚድን እንደዚህ አይነት ነገሮች መጻፍ እና ባካችሁ ይሁን ኮመንት ከማድረጋችሁ በፊት አንዳንዶቻችሁ ኮመንት ከማድረጋችሁ በፊት እስኪ አስቡት። ይሄ ነገር እንዴት ነው ኮመንት ላይ ምንድን ነው እኔ ላይ የሚያመጣው ነገር ብላችሁ አስቡ እስኪ። ፈጣሪ ፊት ያስጠይቀኛል ብላችሁ አስቡ እስኪ። አንዳንዴ አላችሁ ደግሞ አንዳንዶች ሳይድ ይዘክ ምናምን በቃ እናንተ እናንተ የምትፈልጉት ወሬ ስላልተወራ ሀይላብ ሳይድ ይዟል። በቃ የኢራን ጀነራል እንደ ዝንብ ስለረገፈ ሀይላብ ነው ጠያቂው? ወይስ ደግሞ የኢራን ሰማይ ላይ የእስራኤል ጀቶች እንኩ በሚካኤል እንኩ በሚካኤል እያሉ ቦምብ ስለጣሉ ምን ሀይላብ ነው ጠያቂው? ወይስ ማታ ማታ የእስራኤል አየር ክልል ላይ የኢራን ሚሳይል ሲፈነጭ ምን ሀይላም ነው ት ተጠያቂው? መረጃ መውሰድ አንድ ነገር ነው። ሳይድ ይዛችሁ እራሳችሁን መደገፍ አንድ ነገር ነው። ሌላ ሰው መውቀስ ግን መዝቀጥ ነው። ላይ ኮመንት ሴክሽን ብቻ አይደለም፣ ብዙ አሉ ኮንተንት ክሬተሮች በዚህ እንትን ላይ ብዙ ነገር የተባሉ ማለት ነው። እነሱም ጋር ሄዳችሁ ምጽፉ ምንም ይታወቃል። የሆነ ምጽፏቸው ነገሮች ባካችሁ፣ ባካችሁ የሆነ ስላችሁ ኮመንት ሴንስ ይኖራል። ጭንቅላታችሁ ክፍት ይሁን። መረጃ መቀበልና መረጃ አናላይዝ አድርጎ መውሰድ አንድ ነገር ነው፣ መደገፍ ሌላ ነገር ነው። የእናንተ የምትደግፉት ደግሞ ሰው ካልደገፍ ብላችሁ ያን ሰው በዘሩ በምናምኑ መጥላት ደግሞ ሌላ ነገር ነው እና ባካችሁ፣ እንደ ሀገር ባይቲው ከምንሰደብ እንደዚህ አይነት ነገር ኮመንት ከማድረጋችሁ በፊት ቆም ብላችሁ አስቡ። ወይም ደግሞ የነ አይቶላ ኖር ደግሞ የነ ቢናሚት ነው የነ ትራምፕ አካውንትና አካውንት እና ቁጥር ልስጣችሁና፣ እነሱ ጋር ሄዳችሁ በደንብ ኮምፕሌን አርጉ። እንደዚህ ብታረግ፣ እንደዚህ ብታረግ ምናምን እያላችሁ እነሱ ጋር በደንብ በሉ። እንደዛ ነው የሚሻለው።